እንደ ተመልካቹ ነው የሚለው ሙግት አልተነሳባትም። በሁሉም ዘንድ ፍጹም ውብ እና እንከኔለሽ ደረጃን ተቆናጣለች። ፎቶግራፏን በአንድ አጋጣሚ ተመልክቶ ኢትዮጵያ የአስራ ሶስት ወር ጸጋ ከሚል ጽሁፍ ጋር የማያስታውስ የለም። ውቢት አምንሲሳ ውቢት ኢትዮጵያ ስሜ አሸናፊ አመንሲሳ ይባላል። ለውቢት የመጨረሻ ወንድም ነኝ። እህቴ ነች። ቤት ውስጥ ቆንጆ ስለነበረች ነው ውቢት ብሎ ያወጡላት እናቷና አባቷ። ያም ደግሞ ትክክለኛ ሆኖ ተገኘ። በሌላ በኩል ደግሞ የውቢት ማለትም፣ በፖስተሩ ደግሞ ስትወጣ ዞሮ ዞሮ ለሀገር ውቢት ሆነች፣ ኢትዮጵያን አስጠራች። ፈላጊዎች ነበሯት። ቆንጆ ከመሆኗ የተነሳ ግን ልክ በዛኛው በእሷና አሁን በምትታይበት ጊዜ ላይ የትምህርት እድሉን አግኝታ ወደ እንግሊዝ ሀገር ሄደች በ1976 ዓ ም እንደ አሁኑ ሂማኒር ና ሊፕስቲክ ምናምን ሜካፕ ባልነበረበት ጊዜ ነው። የመጀመሪያውን ፎቶግራፍ በ1976 ዓ ም የተነሳችውና በጃፓን ሀገር የታተመ ነበር። ነገር ግን ጉርድ ነበርና ይሻሻል ተብሎ ሙሉ ተክለ ሰውነቷን በሚያሳይ መልኩ ለሁለተኛ ጊዜ ታትሟል። ቦታው ሂልተን ውስጥ ነው፣ አበባ መሀል ነው። ቱሪዝም ኮሚሽን የኮሚሽነሩ ልዩ ረዳት ነበረች። ጃፓኖች ናቸው ያነሱት አቶ ሀብተ ስላሴ ይባላሉ። እሳቸው አቀናሽተው ሁሉን ነገር አሬንጅ አድርገው አሁን በህይወት የሉም። ነፍሳቸውን ይማርና ው ቱሪዝም ኮሚሽን ውስጥ ስራ ስለነበረ ሲያይዋት ሁል ጊዜ ያው አንድ ሰው ስታይ ቆንጆ ነው። አይ እንዲያውም ባታገባ ኑሮ አገባታለሁ ሳይባልም አይቀርም እና ደስ ይላል። ዋናው መሳካቱ ነው። ውቢት ወደ አምስት መቶ ገደማ የሚጠጉ ፎቶዎችን ነው በወቅቱ የተነሳችሁ። አጋጣሚው የወቅቱ የኢትዮጵያ ቱሪዝም ኮሚሽን ሀገራችን የ13 ወራት ባለጸጋ መሆኗን ለማስተዋወቅ መወጠኑ ነበር። ሰዎች ወደ ውጭ ሲሄዱ የኢትዮጵያን ማስታወሻ አድርገው ስጦታ ይሰጧቸው ነበር ሰዎች እና በሁሉም ክፍለ ሀገሮች ላይ የውቢት ኢትዮጵያ ፖስተር ያልተዳረሰበት ቦታ አልነበረም ውጭም ጭምር ቁንጂና ራሱ ውቢት ፎቶግራፉን በተነሳችበት ወቅት የ29 ዓመት ወጣት ባለትዳር ና የአንድ ልጅ እናት ነበረች አንድ ልጅ ነበራት አይመስልም እዛ ላይ ፖስተሩ ላይ ሰውሎ ነው ትን የሚገረምበት እና የልጅ እናት ነበረች። ባለትዳር ነበረች። ካፕቴን ብሩና ግብታ ነበር። ካፕቴን ብሩ ይርዳው ሰው ያስታውሳታል፣ አይምሮ ውስጥ ያደርጋታል። ስም ሳይሆን የሀገሯን ውበት ያስተዋወቀችበት ፖስተር ነው። የሚመስላቸው ሚስቱሪዝም መስቀል አደባባይ ስር ነበረ ቱሪዝም ቢሮ እና እዛ አካባቢ በትልቅ ፖስተር ነበራት። በሰማንያ ውስጥ አዎ፣ እንደ ቤተሰብ ታውቃሽ እና የፒክቸሯ በየቤታቸው ውስጥ በትልቅ ፒክቸሮች ነበር። ኢትዮጵያ የሚል ሰርቲ መንዞ ሰንሻይን በሚለው ነው የምትታወቀው። ቤተሰቦቿ የወለጋ ከተ አካባቢ ተወላጅ ናቸው። ከዛ ውስጥም ወደ ጊምቢ የሚባል ቦታ ውስጥ ነው ቤተሰቦቿ ያሉት። በዛ አስታውሳታለሁ። አብዛኛዎቹ በሆስተስ ደረጃ ነው የሚያዩዋት። እቺ ቆንጅዬ ሴትዮ እናውቃታለን፣ በጣም ፖስተር ላይ ምናምን፣ የካላንደር እንትን ላይ፣ ቱሪስት ዲውቲ ፍሪ እንትኖች ላይ ምናምን በጣም የመጀመሪያ የአየር ላይ የአየር ላይ የአየር መንገድ አስተናጋጅ የመጀመሪያዋ ቆንጆ ኢትዮጵያ ናት ብዬ ነው ገምተው አብዛኛዎቹ በህይወት የሌለች ፒክቸር ብቻ አድርጎ የሚያያለት እግሯ እኮ የለም። እግር የሌላት ነች ግን በህይወት ያለች መሰለኝ። እግር የላትም ይባላል ማለት። መዝናኛ ቤቶች ጋር ትለጠፋለች። ስሟ ብቻ አይጠፋብኝ እንጂ አብዛኛ ቦታ ይቻላለች። እነትም ውቢት ኢትዮጵያ ያቃታል። በልብ ውስጥ ያቃታል። ገና ልክ ሲያያት እንደ ይሄ የኛ ቤት ነበር እኔ ብዙ ሰዎች ትንሽ አንፖስት አሳሳየ እንደ ይሄ የኛ ቤት ነበር፣ ግን በማርጀቱ ነው የወደቀው። እስቲል አሁንም ቤት ውስጥ የለጠፏት አሉ። እንበ ይመጣል። በ1970ዎቹ ቤት 80ዎቹ ቤት ማንኛውም ሰው ቤት ስገቢ እነዚህ ስዕሎች ፊትለፊት የሳሎን ጌጥ ማሳመሪያ አይነት ነገር ምናምን ነበሩ። በጣም እናቃታለን። እንዲ ውቢት ኢትዮጵያ እችኛ የሆነ ጊዜ ላይ ሞዴሊስት ነበረች። አይ ቲንክ በህይወት አልተጠየቀችም። ፎቶውን ብቻ ነው የሚታያለሁ። በዘመኑ ከነበሩ ውብ ሴቶች አንዷ ነበረች። አይ ይሄ ነገር ፎቶ ብቻ ነው ዝም ብሎ ለግርግዳ የተዘጋጀ። ዳዊት የሚባል ጓደኛ ነበረ። በእርግጥ በዚህ አጋጣሚ እሱ ፕሮፋይል አርጓት የሆነ ጊዜ ላይ ስነግረኝ ነበረ። እንግዲህ ሙሉ ታሪኳ ረስቻታለሁ። ውጭ ሀገርም እንደምትኖር ምናምን ነገር ነግረኛል። አርቲስት ነሽ? ኦ አቃታለሁ እና ዝም ብለህ በረጅም ሰዓት ነው የምናያት። እራሱ በጣም ቆንጆ ከመሆኗ የተነሳ አለባበሷ፣ ጸጉሯ፣ አንገቷ ላይ ያለው ጌጥ፣ አፍንጫዋ የሚገርም ነው። አፍንጫዋ ማታይ ስሟን አላስታውስም፣ ግን ቡና የሚሸጡ ሰዎች ላይ ሁሌም ፎቶግራፏ ተለጥፏ ያለው እንዲሁም በየፎቶ ቤቱ በተለያየ ቦታ ፒክቸሯ ነው ያለው። አቃታለሁ ባለቤት ጋር ሆኜ ወደ ባህላዊ አዳራሽ እየገባን እያለ የመጀመሪያ ጊዜና የዛሬ አንድ አምስት ዓመት ስድስት ዓመት የሆነ ስገባ ደረጃውን ወጣ ሰል ውቢት በጣም ነው እሷ ከጎኔ ያለች ነው የመሰለኝ ውቢት ኢትዮጵያ የቱሪዝም ኮሚሽነር ጸሐፊና ረዳት ሆኖ በሚያገለግሉበት ሰዓት ይህ እንደምታዩት ፎቷቸው በትላላቅ ኤግዚቢሽን ቦታዎች፣ በሆቴሎች፣ በትላላቅ ሆቴሎች፣ በጊዮን ሆቴል፣ በራስ ሆቴል፣ በዋብሸበሌ፣ በፍሎዋ ና በሌሎችም የቱሪዝም መዳረሻ ቦታዎች እንደዚህ አይነት ሁኔታ ሊቶና አምሮ ይገኛል። እህቴን ይቻልኳቸው እና ባለቤቴንም ጋብዥ የወጣው ደስ አለኝ። ብናደድም ኖሮ ደስተኛ ሆኜ እንደምወጣ ነው ተስፋ ያደረኩት። ለምን እህቴን አይቻታለሁ እስቲል አሁንም አለ ያ ፎቶ እዛው ሆቴል ውስጥ ሆቴሉን ወደዋል በጣም። የተሽጦም ተደርጎ እሷ አምስት ሳንቲም የተጠቀመችበት ነገር የለም። በዛን ጊዜ ደግሞ አንድ ከፍተኛ ድርቅ መጥቶ ነበር በኢትዮጵያ። ለእርዳታ ነው የሰጠችው። እርዳታ ድርጅት የሚባል እዚህ መስቀል አደባባይ ጋር ስቴዲየም ፊት ለፊት ነበረ እና ለዛ ነው የሰጠችው። ልክ እንደ ስሟ ውብ የሆነችው ውቢት ኢትዮጵያ በለጋነቷ ሀገርን የመወከል እድልን ብትጎናጸፍም ገና ብዙ መስራት ባሰበችበት በ48 ዓመቷ በሞት ተለይታናለች። ውቢት ያረፈችበት ችግር ዋናው ምንድን ነው? የደም ካንሰር። ወንድምና እህቶቿ ባለቤቷ፣ ልጆቿ ከጎኗ ሆኖ ሲያስታምሟት አሜሪካን ሀገር ሶስት ዓመት አራት ዓመት እንደዚህ ያክል ብለድ በጭንቅላቷ አስፈሰሰና እንጂ ይሄኔ እሷ በእኔ ቦታ ሆና ትጠየቅ ነበር። ያኔ ወደ 48 ዓመት ነበረች። በ94 ነው የሞተችው እና ጓደኞች አሉ አገኛቸው አሉ እሷ ነችትዝ ምትለኝ የገርባ ሎሎታለች ስለሳይ ተወርታ ይጠገም አጠገቧ ስለነበር እንዴት እንደነበረች በደንብ ነው። አቡነ ጴጥሮስ ነው የሚገኘው ሐውልቷ ለአራት ቀን ነው የቆየው እዛ ፕሮሰስ ሲደረግ፣ ወንድምና እህቶቿ ናቸው ይዘዋት መጡት። ልጆቿ እዚህ ነበረው። በዛን ወቅት አንዱ ልጇ ብቻ ነው ሮቤል ነው እዛ የነበረው የተሳመማትም እሱ ነው ከእህቶቿ እና ከወንድሞቿ ጋር ኢትዮጵያ ነው ሰዱኝ ያለችው። እዚያ እንዳትቀብሩኝ ብላለች። አጋሬ ላይ ኢትዮጵያ መታ ነው የተቀበረችው። እኔ እዚህ ሆኜ በመናገር ደስተኛ ነኝ። በእኔ ቦታ ላይ ነበረ እሷ ተቀምጣ ማውራት የነበረባት። የኢትዮጵያ ሕዝብ በጣም ደስ ይለው ነበር። ያሰራማቸው እኔ ኒካ ብሩ ይባላለው። የውቢት እና የብሩ ሁለተኛ ላይ ነኝ። ውቢት ከውጭ መልክ ብቻ ሳይሆን ከውስጥም ማንነቷ በጣም ጥሩ ሰው፣ በጎ ሰው፣ ለሰው በጣም የምታስብ ውበቷም ደግሞ አገሯን ወክላ ኢትዮጵያን ውበት የሚያሳይ የሚያንጸባርቅ መልክ ነው ያለው። ከኛ ቤተሰብ ማህል እሷን የሚመስል አለው ላላችሁ ጥያቄ የሚመስል እኔ አይነት ለመናገር የለም ትንሽ ትንሽ ወይ ታናሸቴ ዴቦራ እንጂ፣ እኔም ትንሽ የሚመስል ነገር አለሽ ይሉኛል፣ አንቺም አለሽ ሙሉ ለሙሉ ውቢትን የሚመስል እስካሁን አላየሁም። እንግዲህ ወደፊት ይመጣ እንደሆነ ውቢትን ማን ብለሽ ነው የምትጠሪያት? ምክዬ ውቢትን ቤት ውስጥ ያው ስናድግ ምሳድግ ማሚ እያልኩ ነው መጣራት። አባታችን ግን ሚኒ ነበረ የሚለው። ዛሬ እንግዲህ ምክዬ ከሁሉም ቀረጻዎች የዛሬው ትንሽ ለእኔ ከበድ ይለኛል። ከበድ የሚልበት ምክንያቱ ቀብሩ ቦታ ነው የሄድኩት። ቀብሩ ቦታ ላይ ሲሄድ እንደነበረ ነው ያገኘሁት እና በጣም በጣም በጣም ነው ውስጥ የተነካው። ለየን ለሁላችንም የሚያስደነግጥ እና የሚያስጨንቅ ቀን ነበር። ያ ቤተሰብም እኛም፣ ልጆቿ፣ ወዳጆቿ፣ ጓደኞቿ፣ የሀገርም ከሁሉ ነው የደነገጠው ያዘነው። ሁላችንም ተስፋ ነበረን ትድናለች፣ ይሻላታል፣ ለውጥ ይኖራል የሚል ማለት ነው ግን እና እግዚአብሔርም ያው አልፈቀደም ፈለጋት እና ድንገት ነው መጨረሻ ላይ ድንገት ነው፣ ሁሉ ነገር ተዋሪቶ ነው ያለፈችበት። እና መልካምነት ለማስታወስ በምናደርገው ጥረት እዚ በእውነት ዘናችንን የሚያስረሳን ና የሚያጥራናን ነገር ነው። ኢትዮጵያ ቴሌቪዥንን በጣም እናመሰገናችኋለን ለሰጣችሁን እድል እና ሰዓት። አሸናፊን በጣም እናመሰገንሃለን። እኔም በጣም አመሰገንሃለን። እንወደሃለን። እናከብረሃለን። ውቢት በ1946 ዓ ም ጥቅምት 5 ቀን በወለጋ ነቀምት ነው የተወለደችው። በኢትዮጵያ ከቡሬ አቡነ ሚካኤል አንስቶ እስከ ቴጌመነን በለንደን ደግሞ ከክራውን ኮሌጅ እስከ ሜንዶዛ ኮሌጅ የሴክሬታሪያል ሳይንስ ና የአርክቴክት ና ሪዘርቬሽን ምሩቅ ናት። ከአማርኛ ና ኦሮምኛ በተጨማሪ እንግሊዝኛ ና ፈረንሳይኛ አቀላጥፋ ትናገራለች። የልጅነት ባህሪያ ሆነ ሰንት ጨዋወና ያደገች ሳቄታነች። መሳቅ ነው ምትወደው። ያላወቀችውን ነገር ማወበር ነው የምትፈልገው። እናትና አባቶቿ በጣም በጣም ቤተሰብን በጣም ትወዳለች። ውቢት የቤተሰብ ፍቅር አላት። ውቢት ሶስተኛ ነች። ሶስት ወንድ ሶስት ሴት ነው የነበረው በፋሚሊ ውስጥ ይሄ። ውቢት አመንሲሳ ነች። ተገኛ አመንሲሳ ነው። አለሚቱ ኡርጂ እናቷ ናቸው። አመንሲሳ ዴሳ አባቷ ናቸው። እዚህ እኔ የታቀፍኩት አሸናፊ መንሲሳ ነኝ። እዚህ ደግሞ የእኔ ታላቅ አለ ተፈራ መንሲሳ ነው የሚባለው። አንድ ከላይ አልማዛ መንሲሳ የምትባላለች። አሁን በእርግጥ ፖስተሩም አልማዛ መንሲሳ ምናምን ማስተካከያ እያለን እየጻፍን ነው። ውቢት መንሲሳ ነው እንጂ አልማዛ መንሲሳ አይደለም፣ አልማዛ መንሲሳ እህቷ ነች የሚል ነገር እያነሳን ነው፣ ኮሜንት እየሰጠን ነው። ሶሻል ሚዲያ ላይ ይለቁታል። በዩኤንዲፒ በጸሐፊነት በባህል ሚኒስቴር እንዲሁ በጸሐፊነት በኢትዮጵያ ሆቴል ቱሪዝም ኮሚሽን በጸሐፊነት በአልመሽ የግል ኩባንያ በረዳት አስተዳዳሪነት በመጨረሻም በኤልፎራ አግሮ ኢንዱስትሪ በምክትል ረዳት ስራ አስኪያጅነት ሰርታለች። ውቢታ ምንሲሳ ተብሎ ይወጣል ተብሎ የነበረው ፎቶ ፖስተር ይሄ ነበረ። ውቢት ኢትዮጵያ ተብሎ ነው የሚወጣው ብላ ስትከራከርበት የነበረው ፖስተር ይሄ ነው። የመጀመሪያው አንድ ሰው ሲወለድ አገሩ ላይ ነው። የአገሩ ምድር ነው የምትቀበለው፣ ስም አይደለም። የአገሪቷ ምድር ተቀብለው። እኔ ውቢት በጣም በጣም በጣም የምታረካኝ በዛ ነው። ውቢታ ምን ሲሳ ብለን እንጻፍ እንኳን ሲለ ነው አይቻልም። ውቢት ኢትዮጵያ እንዳለ ውቢት ኢትዮጵያ በሀገሬ ነው የምጠራው። ይሄ ቀላል ነገር አለ ማንም ኢትዮጵያዊ ሲወለድ የምትቀበለው ምድር ነች። በኢትዮጵያ ደግሞ መጠራት በጣም ደስ ይላል፣ ያኮራል። ኮራፓት አለው ምን ምንጊዜ ስምን መልአክ ያወጣዋል እንዲሉ ሀገሯን መጠሪያው ያደረገች ሀገሯም የተጠራችባት ልክ እንደ ስሟ እንከን የለሽ ውብ ናት። ውቢት ኢትዮጵያ፣ ውቢት አመንሲሳ ሰውን ያስገምት